ሰላም ሰላም ውድ ጓደኞች እንዴ ናችሁ? ደህና ናችሁ ወይ? የናለው እግዚአብሔር ይመስገን። እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም የጤና ያድርግልን። መልካም የፋሲካ በዓል ይሁንላችሁ። በያላችሁበት ቦታ ሰላማችሁ ይዛልኝ። መልካም በዓል። ሰላም ለሀገራችን ይፋ ዶሮ እየሰራውኝ ነው። እንግዲህ በዓሉን የሰላም ያድርግልን፣ የአንድነት የመተሳሰብ የመከባበር ያደርግልን። ፈጣሪ ሀገራችን ሰላም ያድርግልን። ከሰላም የሚበልጥ ነገር የለም። ሰላም ለሀገራችን። ፈጣሪ በቸርነቱ ያስበን። በዓሉን የሰላም የፍቅር የአንድነት የመተሳሰብ የመከባበር ያድርግልን። መልካም የፋሲካ በዓል ይሁንላችሁ። በያላችሁበት ቦታ ባላችሁ በተቻላችሁ መጠን ለማክበር ሞክሩ። ሰው ቤት ብንሆንም እንግዲህ አንድ ቀን ከቤተሰቦቻችን ጋር ተቀላቅለን ማክበራችን አይቀርም። በርቱ። ፈጣሪ ቤተሰቦቻችንና አገራችን ሰላም ያድርግልን። ከሰላም የሚበልጥ የለም። አንድ ከቤተሰቦቻችን ጋር ተቀላቅለን የምንከብር ይሆናል። መልካም በዓል መልካም የትንሳኤ በዓል ይሁንላችሁ። ሰው ቤትን ብንሆን በሰው ሀገርን ብንሆን፣ እንግዲህ በተቻለን መጠን እንደዚህ እራሳችንም አዘጋጅተን እንግዲህ በዓላችን ማክበር እንችላለን ማለት ነው። በያለንበት ቦታ ባለን ነገር መደሰት እንችላለን ማለት ነው። ደስታችን ደግሞ ከውስጣችን የሚወጣ ስለሆነ ቤተሰቦቻችን አጠገባችን የሉም፣ በሰው ሀገር ላይነን በሰው ቤት ነን ብለን ራሳችን መጨናነቅ አይጠበቅብንም። በዓልን ነገር እንደዚህ አዘጋጅተን በዓሉን በደስታ በፍቅር መሳለፍ እንችላለን ማለት ነው። ሁሉም ነገር ያልፋል፣ ቋሚ ነገር የለም፣ ሁሉም ነገር ይቀየራል። እኛም ለሀገራችን በክተን ከቤተሰቦቻችን ጋር እስክንቀላቀል ድረስ ባለን ነገር እንደዚህ መደሰት እንችላለን። ሰላማችሁ ይብዛልኝ። መልካም የፋሲካ በዓል ይሁንላችሁ። ከምንም በላይ የሚያስፈልገው ለሰው ልጅ ሰላም ነው። ሰላም ሲኖር ደግሞ ውስጣችንም ደስተኛ ይሆናል፣ ደስተኛ እንሆናለን ማለት ነው። ፈጣሪ አገራችን እና ቤተሰቦቻችንም ሰላም ያድርግልን እኛንም በያለንበት ቦታ ይጠብቀን ማለት ነው መልካም የትንሣኤ በዓል ሁንላችሁ በያላችሁበት ቦታ ፈጣሪ ይጠብቃችሁ